አሁን ከሃዲ የሚደነግጥበትን ነገር ልንገር። ኢየሱስ ክርስቶስ ጭቃ ወፍ እየሰራ አብረውት ጓደኞቹ እኮ አሉ። በበህቅ ልቄ ብለን የለ፣ ዲዮስቆሮስን ቃል ይዘን በረከቱ ይደርብን። ታዲያ እንዲህ እያደረገ እፍ ሲላቸው ይበራሉ፣ ወፍ እየሆኑ ፈጣሪነቱን ያሳያቸዋል። ከዛ ከዛ ልጆች ይሰራሉ፣ ጭቃ ወፍ ይሰራሉ። እንደዚህ ይሰሩና እፍ እፍ ሲሉ አይሄድም አርግልለኛ ሚ እፍ ሲልላቸው ይሄዳል። ይሁሉ ተራዳይነቱ ይነግራል እኮ ይርዳን፣ የሚሰሙትን ሁሉ ይርዳን እግዚአብሔር። ያለሱ ምንም የለማ። አየኸው ይሄን ታሪክ፣ ቁራን ስማር ቁራን ላይ የማየውት፣ በዚያም ተጽፎ የጭቃውን ነገር ወፍ እንደሚያደርግ። በሌላ በኩል ቁራን ላይ እስልምና ሊቃውንት ሊናገሩ ይችላሉ፣ ከአላህ በስተቀር ዝንብ እንኳ መፍጠር የሚችል የለም ይላል ቁራኑ። ግን ኢየሱስ ደግሞ እዛው ላይ ጭቃውን ውፍ እያደረግ ያበር ነበር ይላልና እሱን ለነሱን ተዋለን፣ ለነሱን ተዋለን። እንደሰማችሁት ነው። ለመምህሩ አድርሱልን። በመጀመሪያ ደረጃ ለመፈሰር ወይም ደግሞ ይጋጫል የሚል ሀሳብ ለማቅረብ መሞከሩ ትንሽ ቢያሳዝንም በኋላ ላይ ደግሞ ለመምህሮቹ ወይም ደግሞ ለውስታዞቹ ለኛው መተዋችሁ ደግሞ ወይም ለሙስሊሙ ማህበረሰብ መተዋችሁ መተው ጥሩ ነው ለማንኛውም ዋናው ሀሳብ ምንድነው ቁርአን ላይ እንትን ምንድነው በጭቃ በጭቃ የወፍ ቅርጽ ተደርጎ ይሰራ እና ከዛ በኋላ ወደ ወፍነት ይቀየራል ኢየሱስ ይህን ነገር እንደሚፈጽም ቁርአንን ተናግሯል ይልና ከዛ በኋላ ደግሞ ቁርአን ላይ ደግሞ በተመሳሳይ ያው የሚጋጭ የሚመስል መልዕክት አለው፣ ነው እንግዲህ፣ እሱ ምንድን ነው ዝንብ እንኳን መፍጠር አይችሉም የሚል ሀሳብ ነው። አንድምታው ያህ ነው በአጭሩ ቁርአን እዚህ ጋር መፍጠር ዝንብ መፍጠር አይችሉም እያለ እንደገና ደግሞ ሌላ ቦታ ላይ ደግሞ በወፍ ቅርጽ የኢየሱስ ምንድነው በጭቃ አድርጎ የወፍ ቅርጽ ወፍ ፈጥሯል የሚል ነው። ኢየሱስ ወፍ ፈጥሯል የሚል ቁርአን ላይ ሙጀረደል ከላም ወይም ደግሞ በዚህ ቃል የሚናገር የለም። ሌላ አካባይ የሆነ ወይም ደግሞ አጋዥ የሆነ ቃል ቢመጣለት ማለት ነው። ይሄ በሱረቱ ልዕምራን ቁጥር 49 ላይ ምን ይላል? ወረሱልን መልእክተኛ አድርገን ልከናል። ኢላ በኒ እስራኤል ወደ እስራኤል ህዝቦች ወይም ወደ እስራኤል ልጆች ይላል። አኒ ቀድ ጅእትኩም ቢአያይትም ይረቢኩም እሱም ደግሞ መልእክተኛው ነቢዩላህ ዒሳ ወይም ኢየሱስ ሲሆኑ እኔ ከጌታችሁ ከጌታችሁ ከአላህ መልእክት ይላችሁ መጥቻለሁ። አኒ እኔ አክልቁ ለኩም ሚነጢኒ ከጭቃ ለእናንተ ፈጥርላችኋለው ከሀይአት ጠይሪ ልክ እንደ ወፍ አስመስዬያለው ወይም እንደ ወፍ ቅርጽ አድርጌ፣ እዚ ጋ ያሰመርኩበት ከዚ የቁርአን አንገጽ ያሰመርኩበትን በደንብ እዩት። ከዛ ፈአንፉኩ ፊሂ በሱ ላይ እነፋበታለው። ፈየኩኑ ጠይረን፣ ከዛ በኋላ ወፍ ይሆናል። እዮ ወፍ ይሆናል። ከዛ ብኢዝኒላህ የተሰመራችባትን አያቸሁት፣ ብኢዝኒላህ በአላህ ፈቃድ ይላል። ከዛ ይቀጥላል ወኡብሪኡ ልአክመሃ ወልአብረሰ ወኡሕዪ ልመውታ እንግዲህ አክማህ የሚባለው የአይናቸው በተፈጥሮ ከግንባር ጋር ተመሳሳይ ተደርጎ የተፈጠረ የአይን ቦታ እንኳን ክፍተት እንኳን ቀዳዳ የሌለው ማየት የማይችሉ ብቻ አይደለም፣ ሙሉ በሙሉ ይሄ የተሸፈነ የነበሩ ሲፈጠሩ እነሱንም፣ እንደዚሁም ደግሞ አብረስ ማለት ደግሞ ለምጽ በቆዳቸው ላይ ለምጽ ያጋጠማቸው የሆኑ ሰዎችን እነሱንም ደግሞ እፈውሳለሁኝ ወይም ደግሞ አድናለሁኝ ወኡሒ ልመውታ የሞቱትን ሰዎች ህያው አደርጋለሁኝ አለና ከዛ ምን አለ ብእዝን ላህ በአላህ ፍቃድ አለ ከዛ ቀጠለ ወኡነቢኡኩም ቢማ ተእኩሉነ ወማ ተደኪሩነ ፊ ቦይቲኩም ቤታችሁ ላይ ያስቀመጣችሁ ያከማቻችሁትን ነገር የምትበሉትን ነገር እነግራችኋለው እንዳስቀመጣችሁ እንዳከማቻችሁ እነግራችኋለው ኢነ ፊ ዛሊከ ለአየተን ለኩም ኢንኩንቱም ሙእሚኒን ይሄ ለእናንተ ተአምር ነው አማኞች እንደሆናችሁ ይላል ስለዚህ እዚህ ቦታ ላይ በአላህ ፍቃድ የሚለው ይሰመርበት። አላህ ካልፈቀደ አይሆንም፣ ከፈቀደ ግን አይደለም። በጭቃ በጭቃ አድርጎ የወፍ ቅርጽ ሰርቶ ወፍ ማድረግ አይደለም፣ ዝሆንም ሊፈጠር ይችላል። ሌላም ነገር ተአምር ሊፈጠር ይችላል። የአላህ ስራ ነው፣ እኔ አስፈጻሚ ነኝ እና ማለት ነው። ሌላው ወደዛ ደግሞ ሱረቱል አንከቡት ወይም ደግሞ የሸረሪቷ ማነው ሱረቱ አፈን ስለ ዝምቧ የተናገረበት አንቀጽ ላይ አላህ ስብን ኢና ለዚና ተዲዑነ ሚን ዱንላሂ፣ እነዚያ ከአላህ ውጭ የምትጠሯቸው ሰዎች ለየኽልቁ ዙባብን አለ ለን አበድይ ትባላለች። መቼም ቢሆን ወደፊት፣ መቼም ቢሆን ሊፈጥሩ አይችሉም ዝም ብን እንኳን። ለየኽልቁ ዙባብን ወለው እጅተመዑ ለሁ፣ ለዝምቡ ቢሰባሰቡ እንኳን፣ በፍፁም የዓለም ሕዝብ ቢሰባሰብ ዝምብን መፍጠር አይችሉም። ወይ የስሉ ብሆሙ ዙባቡ ሻይአን ላስተንቅዙሁ ሚንሁ ዝንብ እንኳን ከላያቸው ላይ የሆነችን ነገር ብታነሳባቸው እንኳን እሷን ማስጣል እንኳን አይችሉም፣ እንኳን መፍጠር ይላል። ስለዚህ ሁለቱም በአላህ ፍቃድ ካልሆነ በስተቀር ምንም ነገር ሊሆን አይችልም ማለት ነው። ስለዚህ ይሄ ምሳሌያዊ አነጋገር የአላህ ፍቃድ የታከለበት እንጂ ቁርአን እርስ በርስ የሚጋጭ አይደለም። ቁርአን እንኳን በዚህ መልኩ አረፍተ ነገሩ በዚህ መልኩ ቃላታችሁ ይቅር እና ከቁርአን ላይ